የኤርትራ የኢትዮጵያ ግጭትን የሚያባብሰው ጉዳይ ሀገራቱ ወደ ለየለ ጦርነት እንዲገቡ እየተማገዱ ነው። በከፍተኛ ውጥረት ውስጥ የሚገኙት ኢትዮጵያና ኤርትራ መካከል ጦርነት እንዲቀሰቀስ የሰር ያለው አካል በግልጽ ጥብቅ ማስጠንቂያ ተሰጥቶታል። ሙሉ መረጃውን በስፋት እናስደምጣቸዋለን። በሌላኛው ጉዳያችን ደግሞ በአዲስ አበባ እጅግ አሳዛኝ መረጃ ተሰምቷል። የአራት ሰዎች ህይወት ማለፉ እያተነገረ ሲሆን የም ዜና እጅግ ልብ የሚሰብር ነው። ሙሉ መረጃውን በዝርዝር የምታደምጡት ይሆናል። ሲበር በነበረ አውሮፕላን ውስጥ የነበረ ተሳፋሪ ህይወቱ ማለፉን ተከትሎ በርካቶች ደንግጠዋል። ይህ ተሳፋሪ እንዴት ህይወቱ አለፈ ስለሚለው በዝርዝር የምናስደምጣቸው ይሆናል። ኢትዮጵያ ከህዳሴ ግድብ ላይ ከፍተኛ ውሃ ልትለቅብን ነው፣ ሱዳንና ግብጽ ከወዲሁ ዝግጅት ማድረግ አለባቸው የሚል መረጃን እያሰሙ ይገኛሉ። ሰላም ጤና ይስጥልን በመላ ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል መልክታ በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላቸው መረጃችን ስናመራ በፍትሐዊና ማህበረሰብ ተኮር ሰው ሰራሽ አስተውሎ ኤአይ ልማት ላይ ትኩረቱን አድርጎ የሚሰራው ዲስትሪቢዩትድ አርቲፊሻል ኢንቴሊጀንስ ሪሰርች ኢንስቲትዩት የማህበራዊ ሚዲያ መድረኮች በኢትዮጵያና ኤርትራ መካከል ዳግም ጦርነት እንዲቀሰቀስ የሚያነሳሱ ይዘቶችን እያሰራጩ ይገኛል ሲል አስጠንቅቋል። ተቋሙ የትግራይ ጦርነት ያስከተለው ውድመት ዳግም እንዳይከሰት ለመከላከል ዓለም አቀፉ ማህበረሰብና ቀጠናዊ ባለድርሻ አካላትም በፍጥነት እርምጃ እንዲወስዱ ማሳ አሳስቧል። የድርጅቱ የማህበራዊ ጉዳይ ቡድን በመግለጫው ዓለም አቀፉ ማህበረሰብ ሊመጣ ያለውን ጦርነት በአስቸኳይ እንዲያስቆምና ለሁለት ዓመታት የተካሄደውን የትግራይ ጦርነት የቋጨው የፕሪቶሪያው የሰላም ስምምነት እንዲያስከብርም ጠይቋል። ተቋሙ አክሎም እንደ አፍሪካ ህብረት ያሉ ቀጠናዊ ባለድርሻ አካላትና እንደ የተባበሩት መንግስታት ድርጅት ያሉ ዓለም አቀፍ ተቋማት ወቅታዊውን ውጥረት የማርገብና ቀጠናዊ ጦርነትን የመከላከል ኃላፊነት አለባቸው ሲልም ገልጿል። በተጨማሪም የማህበራዊ ሚዲያ ኩባንያዎችም በመተግበሪያዎቻቸው ስራቸው ላይ ያልተገደበውን እናም እየተስፋፋ የሚገኘውን የእውከት ንግግር እንዲሁም ግጭት ቀስቃሽ ይዘቶችን ለመግታት ጫና እንዲያደርጉም ጠይቋል። ተቋሙ ማስጠንቀቂያውን የሰጠው በሁለቱ ሀገራት መካከል የተፈጠረው ዲፕሎማሲያዊ ውጥረት እየተባባሰ ባለበት ወቅት ነው። ቀደም ሲል የቀድሞው የኤፌዴሪ ፕሬዚደንት ዶክተር ሙላት ተሾመ ኤርትራ በህወት አመራሮች መካከል ያሉትን ክፍፍሎች ለመጠቀም እየሞከረች ነው ሲሉም መክሰሳቸው ይታወሳል። በተመሳሳይ የትግራይ ጊዜ አስተዳደር ምክትል ፕሬዚደንት ሌተናል ጀነራል ጻድቃን ገብረትንሳኤ በኢትዮጵያና መካከል የሚደረጉ የጦርነት ዝግጅቶች የመጨረሻ ደረጃ ላይ መድረሳቸው ጦርነት አይቀር ይመስላል ሲሉ መናገራቸውም አይዘነጋም። እንደ አውሮፓውያን አቆጣጠር በ20 20 በአርቲፊሻል ኢንቴሊጀንስ ምርምር ውስጥ ስላለው አድሎ ስጋታቸውን ከገለጹ በኋላ ከኃላፊነታቸው በተነሱ የቀድሞዋ የጎግል የስነ ምግባር ኤአይ ቡድን ተባባሪ መሪ ዶክተር ዝምኒት ገብሩ የሚመራው ተቋሙ ባለፉት ሶስት አመታት በትግራይ ጦርነት ወቅት የማህበራዊ ሚዲያ መድረኮችን ተሳትፎ በመመርመርና በማስረጃ በማጠናከር እንዲሁም የዘር ማጥፋት ንግግርን በበቂ ሁኔታ ለመግታትም ካለመቻሉ በስተጀርባ ያሉትን ስርዓቶች ለመረዳት የጥላቻ ንግግርን ለመለካት ያስችል ዘንድ የኮምፒውተር መሳሪያዎችን በመጠቀም እና ሞዴሬቶችን በመጠቀም ማሳለፉን ገልጿል። እንደ ተቋሙ ገለጻ እነዚህ መድረኮች በጎርጎሮሳውያኑ 2016 በሮሂንጊያዎች ላይ የዘር ማጥፋት ወንጀልን ያነሳሳውን ሁከት ካስተዋወቁት በኋላ የተሻለ ለመስራት ቃል ገብተዋል። ተቋሙ የትግራይ ጦርነት በተካሄደበት ወቅትም ትችት ሲቀርብበት በኢትዮጵያ የሚገኙ ሰዎችን ለመጠበቅ የረጅም ጊዜ ስራ እየሰራ ነው ብሎ የተናገረውን የፌስቡክ ኩባንያ ጠቅሷል። ፌስቡክ ይህን ይበል እንጂ አስከፊው የትግራይ ጦርነት ሲጀምር ሲሰራጭ የነበሩ ተመሳሳይ አይነት ግጭት ቀስቃሽ ይዘቶችን አሁንም በማህበራዊ ሚዲያ መድረኮች ላይ በከፍተኛ ሁኔታ እየታዩ መሆናቸውን የምርምር ተቋሙ በመግለጫው ላይ አመላክቷል። መግለጫው አክሎም ሚሊዮኖች ከሞቱ ከቆሰሉ፣ ወይም ደግሞ ከተፈናቀሉ በኋላ ድህረ ሞት ትንታኔ ማካሄድ በቂ አይደለም ብለዋል። ተቋሙ በተጨማሪም ፌስቡክ ላይ በካዲነት ተወንጅለው የጥላቻ ንግግር ከተሰራጨባቸው በኋላ የተገደሉ የፕሮፌሰር ማረግ አማረን ጉዳይ ዓለም አንስተዋል። በዚህም በአሁኑ ጊዜ ፌስቡክ በልጃቸው በአብርሃም ማረግ እና በቀድሞ የአምነስቲ ኢንተርናሽናል ተመራማሪ በሆኑት ፍሳ ተክሌ እንዲሁም በኬንያው ካቲባ ኢንስቲትዩት በኩልም የሁለት ነጥብ አራት ቢሊዮን ዶላር ክስም ቀርቦበታል። ክሱ የሜታ አልጎሪዝም አስነዋሪ ጥላቻን የሚያራምዱና አደገኛ ይዘቶችን በማጉላት በፕላትፎርሙ ላይ አስነዋሪ ጽሁፍ መሰራጨቱን ተከትሎ የአቶ ማረግ አባት ህይወታቸው እንዲጠፋና ከፍተኛ ጉዳት እንዲደርስም አስተዋጽኦ አድርጓል ሲልም ያትታል። አሁንም ቢሆን ፌስቡክ ግልጽ የሆኑ የውከት ጥሪዎች ሰዎችን እያሰራጨ ነው ሲል የገለጸው ተቋሙ በወቅቱም ከ251 ሺህ በላይ እይታ ያገኘውና ትግራይን ወደ ትቢያነት እቀይራለሁ ሲል የዛተውን የታዋቂ የኤርትራ መንግስት ደጋፊ ንግግር ቪዲዮም በማሳያነትም አንስተዋል። መግለጫው አክሎም ይህ የእውከት ቀስቃሽ ጽሁፍ መስፋፋት በፌስቡክ ኩባንያ ብቻ የተወሰነ አይደለም ብለዋል። ለአብነትም በቲክቶክ፣ በኤክስ የቀድሞ ትዊተር እና በዩቲዩብ ላይ ግጭት ቀስቃሽ የሆኑ ግልጽ ጥሪዎችን በከፍተኛ ደረጃ የተደረጉ ናቸው ያለው ኢንስቲትዩቱ እነዚህ ኩባንያዎች ምንም አይነት እርምጃ ሲወስዱም አይታዩም ሲሉም ኮንነዋል። እንደ ተቃውሞ ገለጻ የኢትዮጵያና የኤርትራ መንግስታት ደጋፊዎችም ሆኑ ተቃዋሚዎች ለወራት እርስ በርስም ሲከራከሩ ተዋጊዎችን ለመመልመልም ሲያበረታቱ እናም ጠላት ያሏቸውን ቡድኖች ሲያጣጥሉም ቆይተዋል። በተጨማሪም ታዋቂ የሆኑ የኢትዮጵያ መንግስት ደጋፊ አክቲቪስቶች ለሰፊ ተከታዮቻቸው የኤርትራን ግዛት ለመውረር ጥሪዎችን ማድረግን ጨምሮ በኤርትራ ላይ አጠቃላይ ጦርነት እንዲነሳ ግልጽ ጥሪዎችን አቅርበዋል ሲልም ጠቁሟል። ተቃውሞ አያይዞም አዲሱ ጦርነት የሚያስከትለው መዘዝ በ21ኛው ክፍለ ዘመን በአንድ ጦርነት ከፍተኛውን የሞት ቁጥር በማስመዝገብ ሪከርድ ከሰበረው እንዲሁም በታሪክ ውስጥ ረጅምና ተከታታይነት ያለው የኢንተርኔት መቋረጥ ከተመዘገበበት አስከፊው የትግራይ ጦርነት ሊበልጥ እንደሚችልም አስጠንቅቋል። ዓለም አቀፉ ማህበረሰብ ከዚህም ቀደሙን ጦርነት ማስቆም አልቻለም ያለው ተቋሙ ካለፈው የበለጠ ጥፋት ሊያስከትል የሚችለው መጪው ጦርነት የማስቆም ኃላፊነት አለበትም ብሏል መግለጫው። አክለውም ዓለም አቀፍ ተቋማትና ድርጅቶች ሁሉም ወገኖች ውጥረቶችን በውይይት እንዲፈቱ ጫና እንዲያደርጉና የማህበራዊ ሚዲያ ኩባንያዎችም ጊዜው ከማለፉ በፊትም እርምጃ እንዲወስዱ አሳስቧል። በመጨረሻም አላወቅንም ማለት አንችልም። የማስጠንቀቂያ ደወሎችን እያሰማን ነው ሲልም ተቋሙ አጽንኦት ሰጥቶም ገልጿል። ወደ ቀጣይ መረጃችን ስናመራ ኢትዮጵያ ከእዳሴው ግድብ ላይ ከፍተኛ ውሃ ልትለቅብን ነው ሲሉ ግብጻዊው ኤክስፐርት ተናገሩ። የግብጽ የውሃ ሀብት ኤክስፐርት የሆኑት አባስ ሻራኪ በሀገራቸው ለሚገኝ ጋዜጣ በሰጡት መግለጫ ከጥቂት ጊዜያት በኋላ ሱዳንና ግብጽ ከፍተኛ መጠን ያለው የአባይ ውሃ እንደሚያገኙ ገልጸዋል። ይህም የሚሆነው መጪው ክረምት ከመግባቱ በፊት ኢትዮጵያ የእዳሴውን ግድብ በሮች ከፍታ ውሃ ስለምትለቅ መሆኑን አስረድተዋል። በካይሮ ዩኒቨርሲቲ የጂኦሎጂና ውሃ ሀብት ፕሮፌሰር የሆኑት ሻራኪ ሲያብራሩም የእዳሴው ግድብ የግድብ ተርባይኖች መዘጋታቸውና ግድቡ ስራ ለመጀመሩ ኢትዮጵያ ወደ 20 ቢሊዮን ኪዩብ ሜትር ያህል ውሃ እንድትለቅም እንደሚያስገድዳትም አስረድተዋል። ይህን የምታደርገው በመጪው ክረምት ግድቡን ውሃ ለመሙላት መዘጋጀት ስላለበት ነውም ብለዋል። ኢትዮጵያ ይህንን ከፍተኛ መጠን ያለው የአባይ ወንዝ ውሃ ከመልቀቋ በፊት ለሁለት ወር ያነሰ ጊዜ መሆኑን የጠቀሱት ፕሮፌሰሩ ለዚህም ሱዳንና ግብጽ ከወዲሁ ዝግጅት ማድረግ እንዳለባቸው ማሳሰባቸውንም ጋዜጣው ዘግቧል። ወደ ቀጣይ መረጃችን ስናምራ በኤርፕላን ውስጥ የግለሰቡ ህይወት ማለፉ በርካቶችን አስደንግጿል ተገልጿል። የኬንያ አየር መንገድ ግለሰቡ በእድሜ የገፋ መሆኑን ገልጾ በበረራ ላይ እያለ ድንገተኛ ህመም እንዳጋጠመውና የበረራ ቡድን አባላቱ ከሦስት የህክምና ባለሙያዎች ጋር በመተባበር አስቸኳይ የጤና ድጋፍ እያደረጉለት መቆየታቸውንም ገልጿል። ግለሰቡ የጤና ህክምና እንደሚያስፈልገው ስለታመነ አውሮፕላኑ በኡጋንዳ ኢንቴቤ ዓለም አቀፍ አውሮፕላን ማረፊያ ለማረፍ ጉዞ ጀምሮ የነበረ ቢሆንም አውሮፕላኑ በኢንተቤ ከማረፉ በፊትም የግለሰቡ ህይወቱ እንዳለፈችም የኬንያ አየር መንገድ አስታውቋል። አውሮፕላኑ ጉዞውን ቀጥሎ በናይሮቢ ያረፈ ሲሆን አየር መንገዱ ከቤተሰቦችና ከሚመለከታቸው አመራሮች ጋር በመሆን የሞቱን መንስኤ እንደሚያጣራም ገልጿል። አየር መንገዱ የሟቹን ማንነት ያሳወቀ ሲሆን በተፈጠረው አሳዛኝ ሁኔታ ማዘኑንም በመግለጫው ላይ አትቷል። ወደ መጨረሻው መረጃችን ስናመራ የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት የ2016 ዓመታዊ የትራፊክ አደጋ መረጃን ተንተና ውጤትን ይፋ አድርጓል። ዘጠነኛው ዓመታዊ የመንገድ ደህንነት ሪፖርት መረጃ እንደጠቆመው በአመቱ መቶ አንድ ሰዎች ይወታቸዋል ተጽፏል በዚህም ከጾታ አንጻር ከተከሰተው አጠቃላይ የሞት አደጋ ውስጥ ከፍተኛ ቁጥር ወንዶች ላይ የደረሰ ነው ተብሏል በትራፊክ አደጋ ከሚከሰተው ሞት 78 በመቶ ወንዶች ተጎጂዎች ሆነዋልም ተብሏል ይፋ በተደረገው የመረጃ ትንተና መሰረትም በመንገድ ትራፊክ አደጋ ህይወታቸውን ያጡት እድሜያቸው ከ20 እስከ 39 የዕድሜ ክልል ውስጥ ያሉ የህብረተሰብ ክፍሎች መሆናቸውንም አሳይቷል ባለፉት ዘጠኝ ተከታታይ አመታት የሞት አደጋ የደረሰባቸው እግረኞች ናቸው የተባለ ሲሆን መረጃው 86 በመቶ መሆኑንም ገልጿል በተመዘገበው የሞት አደጋ ከሰዓት አንጻር ከምሽት 12 ሰዓት እስከ 4 ሰዓት ባለልዩነት ውስጥም እንደሆነም ተገልጿል። ቅዳሜ ቀን አደጋዎች በስፋት የተስተዋሉበትም ነው ተብሏል። በሞት አደጋው ካደረሱት ውስጥም ከፍተኛው የአውቶቡሶች ሲሆን ተሳፋሪ የጫኑ ሚኒባሶች እንዲሁም የጭነት ተሽከርካሪዎችም ይገኙበታል። በአዲስ አበባ ከተማ አስተዳደር በ2016 የተመዘገበው አደጋ ከ2015 ዓመቱ ጋር ሲነጻጸር በሰባት ሰዎች ቀንሷል የተባለ ሲሆን ከባድ የአደጋ ጉዳትም እንዲሁም በ3 በመቶ መቀነስ ችላለም ሲል ሪፖርቱም አመላክቷል። በከተማዋ ለ የሞትና ለከባድ የአካል ጉዳት የሚያጋልጡ ቦታዎች መለየታቸው የተገለጸ ሲሆን የመንገድ ደህንነት የማሻሻያ እርምጃ ትኩረትም እንዲያገኙ ያስችላልም፣ ተብሏል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ሰላም ሁኑልን።